ጤነስትልን ጠበቃ እንዳድርጌ ካሴ ነኝ። ስለ ድሃ ደንብ ወይም ስለ ነፃ ዳኝነት ሕግ ነክ መረጃ ላካፍላችሁ። በድሃ ደንብ መሰረት ዳኝነት እንዲታይለት የሚጠይቀው ከሳሽ የተጠየቀውን የዳኝነት አገልግሎት ክፍያ ገንዘብ በከፊልም ሆነ በሙሉ መክፈል የማይችል ስለመሆኑ የሚገልጸውን አቤቷ በመሐላ ቃል አስደግፈው ሊያቀርቡ ይገባል። አንድ ሰው ድሃ ነው ሲባል ምንስ ማለት ነው? ምንስ የሌለው ሰው ነው የሚል ጥያቄ ማስነሳቱ አይቀርም። አንዳንድ ሰዎች አንድ ሰው ድሃ የሚባለው ከቤቱ የሚጭህ ዶሮ የሌለውና ለዕለት ጉርሱም የሚቸገረውን ሰው ነው በማለት ይናገራሉ። በሕጉ ውስጥ ድሃ መሆኑ የሚታወቅለት ሰው የሚለው አነጋገር አቤቱታ አቅራቢው ድሃ መሆኑን የሚያውቁለትን ምስክሮች በማቅረብ ድሃ ስለመሆኑ ካስመሰከር በኋላ የድህነት ማስረጃ የሚሰጠው መሆኑን ያሳያል። ዳኝነት ሳይከፈል በነፃ እንዲታይለት አቤቷ የሚያቀርብ ከሳሽ በጉዳዩ ላይ ተቃውሞ ካለው ቀጠሮ ከመድረሱ ከአስር ቀን በፊት ለተከሳሽ ማስታወቂያ እንዲደርሰው ተደርጎ ግራቀኙ ማስረጃዎቻቸውን አቅርበው ክርክራቸውን ይቀጥላሉ። ሁለቱም ወገኖች ያቀረቡት ምስክሮች ይሰማል። ፍርድ ቤቱ አስፈላጊ ሆኖ ሲያገኘው በደሃ ደንብ መሰረት ዳኝነት እንዲታይለት ያቀረበው ከሳሽ የሚንቀሳቀሰም ሆነ የማይንቀሳቀስ ንብረት ያለው የለው መሆኑን ተጣርቶ እንዲቀርብለት ተተኪ ዳኛ ሊሰይም ይችላል። በመጨረሻም ፍርድ ቤቱ የቀረበውን ዳኝነት በነፃ በደሃ ደንብ ሊታይ ይገባል ወይም አይገባውም የሚለው ውሳኔ ተጠባቂ ነው። ዳኝነት በነፃ ወይም በድሃ ደንብ ማስከፈት ሲባል ከሳሽ ባቀረበው ክስ ላይ የፍድ ባህል ሀብት ከሆነ ክርክር የተነሳበትን ሀብት በሚረከብበት ጊዜ የፍድ አስፈጻሚ አካል ንብረቱን ሊራችው ከማስረከቡ በፊት ለመንግስት የሚገባውን የዳኝነት ገንዘብና ማናቸውንም ወጪ ከሀብቱ ቀንሶ ገቢ ካደረገ በኋላ ቀሪውን ሀብት እንደ ፍርዱ እንዲያስረክብ ማድረግ ይኖርበታል። በድሃ ደንብ መሰረት ክስ የሚያቀርበው የተፈጥሮ ሰው ብቻ ሳይሆን ድርጅቶችም ጭምር ሊያቀርቡ ይችላሉ። የተፈጥሮ ሰው በነፃ ዳኝነት ወይም በድሃ ደንብ መሰረት ክስ እንዲያቀርብ የሚፈቀድለት ገንዘብ የመክፈል አቅም የሌለው መሆኑን በሰው ምስክር ወይም በሰነድ ማስረጃ በማስረዳት ነው። ድርጅቶች ክስ በሚያቀርቡበት ወቅት ያላቸውን የገንዘብ አቋም በምስክር ሳይሆን በሰነድ ማስረጃ ማረጋገጥ ይኖርባቸዋል። ያንድን የንግድ ድርጅት የገንዘብ አቋም እንደ አንድ ግለሰብ በመቁጠር ምስክሮችን በማሰማት ማወቅ የሚቻል አይደለም። በአጠቃላይ አሁን በሕግ አውጪው ጸድቆ ተግባር ላይ መዋል ወራት የቀረው የዳኝነት አገልግሎት ክፍያ ከሰባ ዓመት በፊት ከነበረው ታሪፍ ምናልባትም በእያንዳንዱ አገልግሎት ላይ እስከ ሶስት እጥፍ የሚደርስ ጭማሪ ይዞ የመጣ ስለሆነ ክስ የሚያቀርቡ ወገኖችም ጉዳያቸው በድሃ ደንብ እንዲታይላቸው በሚኖሩበት ወረዳ አካባቢ ጥያቄ የማቅረብ ጉዳይ ስለሚጨምር የድሃ ደንብ ማስረጃ ለማግኘት የሚያቀርቡት ጥያቄ በእርግጥም የተጠየቅኑት የዳኝነት ገንዘብ ለመክፈል የማይችሉ መሆኑን ሊያረጋግጡ ይገባል። የዳኝነት ገንዘብ መክፈል እየቻሉ መክፈል አልችልም በሚል ያቀርቡት የማላቃል ሀሰተኛ ሆኖ ከተገኘ በወንጀል የሚያስቀጣ መሆኑን መገንዘብ ያስፈልጋል። አመሰግናለሁ።